ጥቁር ጤፍ ማለት ነው። አየች ጥቁር ጤፍ፣ የሀገራችን ጥቁር ጤፍ። እዚህ ጋር ደግሞ በጣም ነጭ ባይባልም ሰርገኛ ጤፍ ፌ

የለም፣ ቢኖራ ያው ነበረ። እዚ አለምሁን ማፌ ወፍጮ ቤት ትላላችሁ። እዚ ጋር ወረቅ ልቃር ይሄ ምንድን ነው? ሁሉም ነገር አለ። በርበሬ ብፈልጉ፣ ቀይ ቦለቄ። ቀይ ቦለቄ አውት እዚ ጋር ማለት ነው። ታውቃላችሁ፣ ቀይ ቦለቄ አለ። እዚህ ጋር ቀይ ቦለቄ የደረቀ ገባ፣ የደረቀ ገባ፣ ወይም ደግሞ ምንድነው የሚባለው ቁርቁራ አለዚህ ማለት ነው።

ለማንኛውም የው መጋዘኑ እዚህ ጋር እንግዲህ የተደበረው የኢትዮጵያ ህል ነው እንዳለ እዚህ ጋር ያለው ማለት ነው። እንደምታውቁት በጣም ያማል በቆሎ እዚህ ጋር ወይ ይድነው ነው ጉን ሲጀመር ያሲን በጋላው ይትብዛ በኋላ ያው አርባ ብር ነው። ያው ተዝህ እንደው ምናልባት ወፈር ያላ ከሆነ ልጅ ዋጋው አርባ ብር ነው። ምስር በነገራችን ምስር ክክ ዲፍን ሆኖ የተመለጠ ማለት ነው። ምስር እዚህ ጋር እንደምታውት ዲፍን ሆኖ የተመለጠ። ይሄ ደግሞ አሁን ምስር ሆኖ የተከካ ማለት ነው። እንደምታውት በጣም አሪፍ ነው። መጥታችሁ ብዙ ገዝታችሁ ብሉ ከዚህ ማለት ነው። ምስር እዚህ ጋር ዲፍን ምስር አለ። ኪሎ ደግሞ ስንት ብር መሰላት? ይሄ ኪሎ ስምንት ብር ነው። ይሄን ኪሎ ሰባት ብር ነው። ባቄላ ክክ አንድ ኪሎ ሰባት ብር ነው። በእጣቸው ገዙ። እዛ ወፍጮ የገዛ ነው እየተፈጨ ነው ማለት ነው። እየተፈጨ ነው፣ ተፈጭቶ እስከሚያበቃ እየጠበቅን ነው። ይሄን ይመስላል ምላችኋለሁ። ዘንጋዲያ ዘንጋዲያ እንኳን ቆሎኞች አታቁትም አናቀውም መሬታችን አያበቅልም ማለት ነው። ደገኞች ናቸው የሚያቁት ወይም ሰቀኞች። ዘንጋዲያ እንኳን እኛ ቆሎኞች አናውቀውም ነው ምላቸው። እዚህ ደግሞ ዲም ብላል ማለት ነው እንደምታውቁት ይሄም ምንድን ነው? ድምብላል ነው ይለያል። እነዚህ ትንንሽ ናቸው። ይሄ ደግሞ ትልልቁ የኛ ሀገር አይነት ነው ማለት ነው። ታው እዚህ ጋር ማሽላ አለ። እነሱ ራሱ ለምን ለንፍሮይል አላሉኝ መሰለሽ፣ ይሄ ለንፍሮ ነው አሉኝ ማለት ነው። ይሄ ያው እንዳሳየኋችሁ ያልተፈተገ ገብስ ነው። መታችሁ ግዙ ለመንኛው በተለይ በተለይ የምትወልዱ በተለይ በተለይ የምትወልዱ ማለት ነው። እንግዲህ መሮሚ በሰላም ወልዴሽ ምትበቢ አድርግሽ ያው ለሷ ነው ልናስፈጭ የመጣ ነው ማለት ነው። ለመሬ ሚቱ ነው ብላችኋለሁ። ይሄን ይመስላል። ጤፉ ጥቁር ጤፍ አለ፣ ነጭ ጤፍ አለ። ወይኔ በስንት አመት የጤፉን በጀነካው ቆየሁ። ጥላቻ አለ ይሄ በቆሎ እዚህ ጋ ሁሉም ነገር አለ የለም የለም ማለት ነው ስንት ነበር ኪሎ ያለው ኪሎ አስራ ሁለት ብር ኪሎ አስራ ሁለት ብር ይመስላል ወፍጮ ቤቱ እዛ ነው። ውስጥ ውስጥ ነው የሚፈጨው። ወይ የጉም ጤፉ ጥራት አለው። የሚያምር ነው። ጥራት አለው ነገር